ሊሆን ለመጨረሻ ጊዜ ጥሩ ነገር ንገር፣ ላንጠባጥብሽ እችላለሁ። አይገርምሽም ወይ ቤትሽ መጥቼ? በክብር ቢወጣ ይሻላል፣ በክብር ቢወጣ ይሻላል። ክብር ያለው ሰው ክብር የሚያምርበት። አሁን ለማንኛውም የመጣሁት እዚህ ክብር ቢኖርሽ ባልሽን እንደዛ ሪስፔክት አታደርጊውም። ህዝብ በሚያየው በዛ ልክ ሪስፔክት አታደርጊውም። ይበቃሻል፣ ይበቃሻል። መንገድ የተሰራው ለመተላለፊያነት እንደሆነ ስንቶቻችሁ ናችሁ አንዳንዶቻችሁ ማለት ነው። መንገድ የተሰራው ተሰብስቦ ለማውራት ይመስላችኋል። ተሰብስባችሁ ስታወሩ መንገድ ትዘጋላችሁ። ከዛ ሰው ማለፍ ያጣል። ስለዚህ ማውራት ስትፈልጉ ካፌ እየሄዳችሁ አውሩ። ብልህነትህን ረስተህ በጭራሽ ደግ አትሁን። ደግነትህንም ረስተህ በጭራሽ ብልህ አትሁን። ብልህ ስትሆን ራስህን ታድናለህ። ደግ ስትሆን ለሌሎች ትደርሳለህ። እውነት ግን ለዓለም ነው በጣም እያካበድኩኝ አይደለም፣ ግን እኔ እንደዚህ ነበር። እንደ ቤቱ ውበት አገኘ ሁላ እኔ በዚህ አይነት መልኩ ጭራሽ አላውቀውም። ይህን ቤት አይኔን ሸፍኖኝ ባይሆን ኑሮ ከበር ስጋባ መለስ ነበር። ሌላ ቤት ነው የጋባሁት ብዬ መለስ ነበር። ይህን ሳይ ማለት ነው ጭራሽ እኮ እንደዚህ አይነት ነገር እኔ አይቼ አላቅም። ምንድን ነው የምታንሾካሽኪ ምንድን ነው የምታንሾካሽኪው? አይ ዛሬ ሮማንቲክ ጊዜ ነው እያልኩኝ ነው እ የሮማንቲክ ጊዜ ነው እያልኩኝ እኮ ነው። ማነው ሮማንቲክ ታለሽ? አንተ ሮሚዮ ጁሊት። ማ ጁሊት? ኦኬ፣ ፊልም ላይ ያሉት? አዎ። መጽሐፍ ላይ ያሉት? አዎ። ታሪክ ላይ ያሉት? እኔ በታሪክ ነው የማውቀው? ምንም ይሁን እኔ አገባኝ። ግን ምግቡ አቆየው። በጣም ቆይ፣ ጠብቂኝ ፕሊስ ፕሊስ ዌይት እንደ የለፋሁበትን ነገርማ ታግሰሽ ነው ማግኘት ያለብሽ አይመስልሽም? ቅመሜ። ኧረ ጉዴ ፈላ። አትሰሚኒም። ታግሰሽን መብላትን ያለብሽ መታገስ አለብሽ። ገባሽ እንጀራ ትፈልጋለሽ? እንጀራ? አይ ቆይ፣ አይቼውስና ምንድነው ምግቡ? ምግቡማ ሲመጣ ታየዋለሽ። እሺ፣ ከዛ ከንትን ውጪ አችልም ያልሽኝ አይደለሽ? ከእንቁላል ውጪ አችሉም ብለሽኝ ነበር። አዎ፣ እንግዲህ እኔ ምን እንደሰራው ታያለሽ። አሁን፣ እሺ አረእንዴት ታድርጊ? ልተዋት። በልቤ ገብታልሽ ድንገት ፍቅሩ አስክሩ ደፍቶ ይኑ በለው እንግዲህ ቤተሰቦች ያቅም ዛሬ እንግዲህ ወስን ነው።